መንግስት የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ ባከናወናቸው ተግባራት አበረታች ለውጦች መመዝገባቸውን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገለጹ። የፕላንና ልማት ሚኒስቴር ዓለም አቀፍ የሴቶች ቀንን ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሀሳብ ከተለያዩ ባለድርሻ አካላት ጋር አክብሯል። በመርሃ ግብሩ ላይ የተገኙት የፕላንና ልማት ሚኒስቴር ዶክተር ፍጹም አሰፋ የሴቶች ቀን የጾታ እኩልነትን በማስፈን ሴቶች ከነበረባቸው ድርብርብ ተጽዕኖ እንዲላቀቁ ያስቻለ መሆኑን ገልጸዋል። በሀገራዊ ጉዳዮች ላይ እኩል ተሳታፊና ተጠቃሚ እንዲሆኑ በር መክፈቱንም አንስተዋል። የሀገርን መጻኢ ጊዜ ብሩህ የሚያደርጉ ትልልቅ ስራዎች ላይ ሴቶች ሚናቸውን እየ ተወጡ ነውም ብለዋል። መንግስት የሴቶችን መብት ለማስጠበቅ በፖለቲካው ኢኮኖሚያዊና ማህበራዊ መስኮች ያላቸውን ተሳትፎና ተጠቃሚነት ለማረጋገጥ ባከናወናቸው ተግባራት ተጨባጭ ለውጦች መመዝገባቸውንም ጠቅሰዋል። መረጃው የኢትዮጵያ ዜና አገልግሎት ነው። ሶስተኛው የአፍሪካ ማዕድን ፎረም በአፍሪካ ህብረት ዋና መቀመጫ አዲስ አበባ መካሄድ ጀምሯል። ፎረሙ የሚካሄደው የአፍሪካ የማዕድን ራዕይ ስኬቶች፣ ፈተናዎችና እድሎች በሚል መሪ ሀሳብ ነው። የአፍሪካ ህብረት ልዩ ኤጀንሲ የሆነው የአፍሪካ ማዕድናት ልማት ማዕከል ፎረሙን አዘጋጅቷል። በፎረሙ ላይ የህብረቱ አባል ሀገራት የማዕድን ዘርፍ ተዋናያን፣ የልማት አጋሮችና ና የዓለም አቀፍ ድርጅቶች ተወካዮች ተሳታፊ ሆነዋል። ፎረሙ በአፍሪካ ማዕድን ዘርፍ ያሉ እድሎች፣ ፈተናዎችና የመፍትሄ አቅጣጫዎች ላይ ይመክራል ተብሎም ይጠበቃል። የማዕድኑ ፎረም እስከ መጋቢት አስራ ሁለት ቀን 2017 ዓ.ም ተ ይቆያልም ተብሏል። መረጃው የኢትዮጵያ ዜና አገልግሎት ነው። የመምህራን ትምህርት ኮሌጆች ብቃት ያላቸውን መምህራን ማፍራት እንዲችሉ በትኩረት እየተሰራ መሆኑን የትምህርት ሚኒስቴር አስታወቀ። የመምህራን ትምህርት ኮሌጆች የማስልጠና አቅማቸውን ለማሳደግ በሚቻልበት ጉዳይ ላይ ከባለድርሻ አካላት ጋር ውይይት ተደርጓል። የትምህርት ሚኒስቴር የአጠቃላይ ትምህርት ልማት ዘርፍ ሚኒስትር ዴታ ወይዘሮ አየለች እሸቴ ለትምህርት ጥራት መረጋገጥ ተዋናዩ ብዙ ቢሆንም የመምህራንና የትምህርት ቤት አመራሮች ድርሻ ትልቅ መሆኑን ጠቁመዋል። በመምህራንና ስልጠና ላይ ያሉ ተግዳሮቶችን ነቅሶ በማውጣት የጋራ መግባባትን በመፍጠር ስራዎችን በውጤታማነት መስራት ማስፋፋት እንደሚገባው ማስታውቋል። ፍትሃዊና ጥራት ያለው ትምህርትን ለዜጎች ተደራሽ ለማድረግ የመምህራንን አቅም ማሳደግ ላይ በትኩረት እየተሰራ ይገኛል ብለዋል። የመምህራንና የትምህርት አመራር ልማት መሪ ስራ አስፈጻሚ ዶክተር ሙልቀን ንጋቱ በበኩላቸው ባለፉት አመታት የመምህራን ስልጠና ስርዓትን ለማሻሻል የተለያዩ ዘዴዎች ተዘርግተው ተግባራዊ ቢደረጉም ችግሩ በመሰረታዊነት ሊፈታ እንዳልቻለ ገልጸዋል። ተግዳሮቶችን በማስተካከል ብቃትና ጥራት ያላቸው መምህራንን ለማፍራት እንዲቻልም በትኩረት እየተሰራ መሆኑን ጠቅሰዋል በስራ ላይ ያሉ መምህራንን አቅም ለማሻሻልና ልዩ የአቅም ግንባታ ስልጠና ተዘጋጅቶ እየተሰጠ መሆኑንም ተናግረዋል። መረጃው የትምህርት ሚኒስቴር ነው።